እ ብቶ የኔት ብቶሲ ቤተሰቦች ባሏን የምትሰራው ሴት ናት። የሆነ ነገር ቢፈጠር እንዴት ነው አብሮኝ ይቆማል፣ ጋሻ ይሆናል፣ ባሌ ይሆናል፣ መከታ ይሆናል የማስበው ብለሽ እንኳን ይከብታል። ይፈል በችኮላም ህይወት ነው ይሄዳል። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተን ባላችሁበት ደህና ሁኑልኝ። ያው ሰሞኑን ትንሽ ጥሩ ባልሆነ ሙድ ነው ያለ ነው ፈዘዝ ብለን እየመጣን ያለን። ለዚህ ደግሞ ይቅርታ እንጠይቃለን። እንዴት ናችሁ? ደህና ናችሁ ወይ? ያው ያለሁበት ሁኔታ ትንሽ ደህና ነኝ ለማለት ባያስደፍርም ግን እግዚአብሔር ይመስገን ማማረር የለብንም ደህና ነኝ። ዛሬ እንግዲህ ቤቴ ውስጥ ነው ያለሁት። ቤቴ ነው ቪዲዮ እየሰሩ ያለው በትናንትና በአሼ ቪዲዮ ማየታቸዋል ያብስራ ትንሽ ታማለች። ከመታመማ በፊትም ከፋሚሊ ጋር ጥሩ ሁኔታ ላይ ስላልሆነች ከእኔም ጋር አውርተን ያለውን ነገር አስረድታኝ ይቅርታ አድርጌላት ከእኔ ቤት ነው ያለች። ትናንትናም ደግሞ ትንሽ ታማ ነበር ሆስፒታል ተጠርቼ እጂ፣ ያለችበት ሁኔታ ጥሩ አይደለም። በጣም ከባድ ሁኔታ ውስጥ ነው ያለችው። በዚህ ሰዓት ከጎኗ ልንሆን ይገባል፣ ልንረዳት ይገባል። ምክንያቱም ከኛ ውጭ ማንም የላትም። ወጣት ነች ይቺ ልጅ፣ ህይወቷ ላይ ብዙ ነገር ሊያጋጥማት ይችላል፣ ብዙ ውሳኔዎች ልትወስን ትችላለች እና ሁላችንም ስተት አለብን። ሁላችንም ስንኖር በጣም ብዙ ስተቶች ሰርተን ነው እዚህ የደረስ ነውና ስተቷ ከባድ ቢሆንም ያጠፋችው ጥፋት በጣም ከባድ ነው። አይኑ እያበረታተዋት ወይ ጥሩ ነገር ነው የሰራች እያልኩ ሳይሆን ሰው ልጅ ጥፋቱን አምኖ ይቅርታ ከጠየቀ ይቅርታ ማለት አለብን፣ ግዴታ ነው። ምክንያቱም መጽሐፍ ቅዱስም እንደሚለው ይቅር በሉ ይቅርላችኋል ተብለናል፣ እና እኛ ደግሞ በየሁላችንም እምነት ተከታዮች ይቅርታ ማድረግ ትልቅነት ነው። በጣም ና ይቅርታ ማድረግ አለብን። ከእኛ በታች ነው አዝ ነው ይቅር በሉን ብለው ሲመጡ መግፋት የለብንም። ስህተቷን ማወቋ ራሱ ትልቅ ነገር ነው። በጣም ና ለዛ ብዬ ይቅርታ አድርጌላታለሁ በዚህ አጋጣሚ የኔ ቤተሰቦችን የምትወዱ የምታከብሩኝ ይቅርታ እንድታደረጉላት ፈልጋለሁ የምር ማለት ቪዲዮ እንኳን በተለቀቀ ጊዜ ኮመንት እያየች ምናምን በጣም እየተጎዳች ነው እንደዚህ ያሉኝ ምን ይሻለኛል ምናምን እያች በጣም የተጨናነቀች ነው እና ያለችበት ሁኔታ በቅርብ ስላየኋት እኔ በጣም እያሳዘነች ነው በቻላችሁት መጠን ይቅርታ ብታረጉላት አይ ኖ ለእኔ አስባችሁ ነው እኔ ስለተጎዳው ነው እናንተ የከፋችሁ አቃለው ግን ይቅርታ እንድታደረጉላት ፈልጋለሁ ፍቅራችሁንም አሳዩልኝ የምር በጣም ተጎርታለች። በጣም ያለችበት ሁኔታ አሁንም ካጠገብ እኔ ያለችው ትንሽ ታማለች፣ ሰኝታለች። በዚህ ሰዓት ስለሷ እዚህ ጋር ቁጭ የባለወራ በጣም ደስ ይለኛል ግን ያው ግዴታ ነው። ይቅርታ ማድረግ አለብን። የምሬ ነው። እኔ እንደዚህ ብና ስላዩት በጣም ነው የከፋኝ። በጣም ምክንያቱም ችልች ለፍቅር ብላ ነው እንጂ እኔን ሌላ መጥፎ ነገር ለማድረግ እኔን ለመጉዳት ብላ አይደለም ይሄን ነገር ያደረገችው። ፍቅር ደግሞ እውር ነው፣ ብዙ ስህተቶችን ያሰራናል እና ተሳስታለች። ስህተቷን አምናለች፣ መጣ ይቅርታ ጠይቃለች። እኔ በጣም ደስ ብሎኛል። ከዚህ በኋላ እንደ እንደ ሁሉም ነገር የሚያስፈልጋት ነገር ማሟላላት መሆን ሰው ቢሆን በጣም ደስ ይለኛል። በአቅሜ በምችለው ማለት ነው። እና ዛሬ ግን ያው ስለዚህ ጉዳይ ላወራ አይደለም የመጣሁት። ያለሁት ቤቴ ነው። ቅድም ነግሬያቸዋለሁ። ካሌብ ጋር ከባለፈው በኋላ ተገናኝተን አናውቅም። ምክንያቱም እኔ እና እሱ ከዚህ በኋላ የሚያገናኝ ነገር አለ ብዬ አላስብም። ግን በጣም ተደጋጋሚ እየደወለ በጣም ተደጋጋሚ ቴክስቶች እየላከ እየረበሸኝ ነው ያለው ነገር ለማስተካከል እየሞከርኩ ነው። የሰው ልጅ አንዴ ሁለቴ ይሳሳታል፣ ግን ሶስት አራቴ ደጋግማ አይሳሳትም። እና እሱ ደግሞ ከአንዴም ሁለት ሶስቴ የተሳሳተው ከአንዴም ሁለቴ እድል ሰጥቼዋለሁ፣ በጣም ብዙ ጊዜ። በመጨረሻ ደግሞ የማይደረግ ስህተት ሰርቶ ነው እኔ እንግዲህ በጣም ይጎዳኝ። አይታችኋል ሁላችሁም። ድጋሚ ስለ ቪዲዮ ተመልሼ ማውራትም አለብኝ ብዬ አላስብም። የወሰንኩት ውሳኔም ትክክል ነው እንደማይቆጨኝ ተስፋ አደርጋለሁ። ስለዚህ እዚህ ጋር ማንም ሰው መጥቶ እንዲረብሸኝ፣ ውሳኔ እንድቀይር እንዲያደርገኝ አልፈልግም። እሱም ቢሆንና እሱን ማግኘትም ያልፈለግኩት ለዚያ ነው። ምክንያቱም እኔ እሱን አግኝቼ ሌላ አንድን ውስጥ መግባት ስለማልፈልግ ማለት ነው። ቴክስትም የላከልኝ ነበር ስልክም እየደወለ ነበር። እኔ ግን እሱ ማግኘት አልፈልግም። በቃ ከዚህ በኋላ እኔና እሱ እሱም የራሱ ኒወት መጀመር ይችላል። እኔም የራሴ ኒወት እየኖርኩ ነው። ለመረጋጋት እየሞክርኩ ነው። በጣም ለራሴ ጊዜ እየሰጠሁ ነው። በዚህ ሰዓት ደግሞ ማንም ሰው እንዲረብሸኝ አልፈልግም ነበር፣ ግን ዛሬ ከካሌብ ቤተሰብ ስልክ ተደውሎልኛል። በጣም ማግኘት እንደሚፈልጉ እኔን ከሌላ ቦታ እኔም ብለው እዚህ ድረስ እንደመጡ ነግረውኝ፣ አላገኝም ማለት በጣም ነው የከበደኝ። ማለት ትልቅ ሰው ናቸው አክብረውኝ ቢያንስ ያለውበት ሁኔታ ለማወቅ የሰው ልጅ ደውሎ ከጠራኝ አላገኝም ማለት በጣም ከባድ ነው። እና ምንም ማድረግ ስላልቻልኩኝ እንግዲህ ቤቴ እንዲመጡ ነግሪያቸዋለሁ። እና አሁን እየመጡ ነው። ስለ ምን ጉዳይ ላይ አወሩኝ እንደሆነ ምን እንደሆነ አላቅም። በእርግጥ ስለና ስለ ካሌብ ነው የሚገመት ነገር ነው። ግን እስኪ ምን እንደፈለጉ ቢያንስ እሱን እሱ እንኳን ባላገኘው የእሱን ቤተሰቦች ማግኘት አለብኝ። ምክንያቱም እኔ ችግር ያለ ከእሱ ጋር ነው እንጂ ከእሱ ቤተሰቦች ጋር አይደለም። ምክንያቱም ፍቅረኛ ማቾች እያለን ጥሩ ጊዜ እያሳለፍን እያለ የእሱ ቤተሰቦች በጣም በብዙ ነገር ትሪት ሲያደርጉ ነበር። ሲያመኝ ይጠይቁኛል፣ በቃ ምንም ነገር በጣም ይጠይቁኝ። በጣም ምርጥ ቤተሰቦች የነበሩ እና ዛሬ ከእሱ ጋር ተጣላ ብዬ እነሱ ጋር ያለኝን ነገር ማበላሸት ስለማልፈልግ ጠርቻቸዋለሁ ያለው ቤቴ ያለውን ነገር አብረን እናያለን ማለት ነው፣ እና ቤተሰቦች እንዳልኳቸው ነው። እኔ ስለምን ሊያወሩ እንደሚመጡ አላቅም። የሚፈጠረውን ነገር አብረን እናያለን። ወይ ሰላም ቤተሰብ፣ እንዴት ናችሁ? ያው እንደምታዩን ዛሬ ኤዱ ቤት ነው ያለሁት። ኤዱ በእውነት ትልቅ ልብ ያላት ሳውናት፣ በእናንተ ፊት ነው የምናገረው ደግሜ ብቻዋንም ስነግራት ቆይቻለሁ። በጣም ትልቅ ልብ ያላት ሴት ናት እና አሁን የምናገረው ነገር ዱ፣ ለእኔ ብለሽ ራስሽን አትጉጂ ማለት እኔ እዚህ ጋር አሁን የካሌ ቤተሰቦች መታ እዚህ ባያገኙ ደስ ይለኛል። አንቺ ችግር ከመሆንብሽ በቃ በቤተሰብ ፊት ነው የምናገረው። በቃ ደስ ይለኛል። ከዚህ በላይ ላስቸግርሽ አልፈልግም አንቺን ከዚህ እስካሁንም አስቸግር ከአቅምሽ በላይ የሆነ ነገር ነው እያረክሽልኝ ያለውት የሚችለውን ነገር ነው እያረኩ ልሻለሁ እንደዚህ የሚያስብል ነገር የለም። አርፈሽ ቁጭ በይ። ይመጣሉ ማውራት የሚፈልጉትን ነገር አውርተን እንለያያለን ማለት ነው። ምክንያቱም ምን እንደሚያወሩኝ አላውቅም። ሲመጡ ምን እንደሚሉ አላውቅም። አርፈሽ አንቺ ህመምሽን ብቻ ነው አሁን እዚህ ጋ ስለምን ነገር እንድታስቢ ስለምን ነገር እንድትጨነቂ አልፈልግም። ህመምሽ ላይ ፎከስ አድርጊ። እራስሽን ትሪት አድርጊ። መድኃኒትሽን በስነስርዓቱ ሰጂ። ከቤተሰብሽ ጋር ያለውን ነገር ለመጨረስ እየሞከርን ነው። ከእሷ ቤተሰብ ጋር ትንሽ አንዳንድ አለመግባባቶች ተፈጥረዋል። እሱን እሱን አስተካክለን ወደ ሰላም የምንገባበትን መንገድ ነው እንጂ መጡ ነው። ኦልሬዲ ደርሰዋል። አሁን በዚህ ሰዓት አንቺ ደግሞ ወጠሽ ብትሄጂ እንደውም መጡ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም፣ ይቅርታ አቆምኩሽ። ምንድን ነው የምትሰሩት? ሳ እዚህ አሁን ትንሽ አሟት እዚህ እኔ ጋ ነው ያለችው። ድጋሚ ያው ያለችበት ሁኔታ ጥሩ አይደለም። በዚህ ሰዓት ማንም የላትም እና። አረ ቁጭ በይ ቁመሽ። መች መጣሽ? ነው ሰሞኑን የገባሁት። ያው ያለውን ሁኔታ ታውቂያለሽ። ካሌብ ለእኔ ወንድሜ ነው የእህቴ ልጅ ነው አልልሽ። ምንም የምደብቅሽ ነገር የለም። አብረን ያደግ ነው ማለት ይቻላል፣ ታላቅና ታናሽ ሆነን። የእውነት እኔ እንደሱ እህት የእሱ ዘመድ ሆኜ ሳይሆን እንደ እህት ሆኜ ነው ላውራሽ የመጣሁት። ደህና አይደለም፣ የሆነ ነገር ቢሆን ደስ አይልሽም። ይህንን ደግሞ ስለማ- ግን እኔ ይቅርታ በጣም ስላቋረጥኩሽ። ስለ ካሌብ ጉዳይ ማውራት አልፈለግም እነሱን ስነግርሽ በጣም ምክንያቱም ያለቀ ነገር ነው ሁሉ ነገር ጨርሰናል። ከዚህ በኋላ እኔ ከሱ ጋር ምንም የምሬ ነው። በጣም ስለሱ ማውራት በጣም አሁን ብዙ ሰው ስስቅ ስጫውት ምናምን ነው ያየኛል፣ እና ሁሉ ነገር ረስቼ ምናምን ዛሬ ላይ እዚህ ቁሚያለሁ ነው የሚመስለው። ለሊት የማሳልፈውን ነገር እኔ ነኝ የማቀው። ቤተሰቦቼን ሳያቸው የሚሰማኝ ስሜት የማቀው እኔ ነኝ። እና በየቀኑ ቪዲዮ እየሰራው በየቀኑ ሌላ ችግር እየመጣ ቢመረበሽ አልኩ እና ላለቀ ነገር ደግሞ አንቺንም እዚህ ድረስ ማስቸገሩ ያለቀ በጣም ነው። ሰው እኮ ተጋብቶ ልጅ ወልዶ አራት አምስት ዓመት ተለያይቶ ድጋሜ አንድ ላይ ይኖር። ሳልረዳሽ ቀርቻ አይደለም። ላንቺን ደግሞ እንደ እህት የምነግርሽ ነገር ከሚያውቁት ሰው ጋር ይሻላል። ሰው ሆኖ ማይሳሳት የለም አደለ? ልቅሽ እኮ አደለም። እኔ እንደዚህ የምልሽ የሰው ልጅ እኮ ተጋብቶ ልጆች ወጥቶ አራት አምስት ዓመት ተለያይቶ ይታረቃል። እንግዲህ ልጅ እኮ ጉርምስናው የሚለቀው ከሞተ ስድስት ወር በኋላ ነው ታውቂያለሽ። ደግሞ ቤተሰብ ላይ ያለውን ነገር ወንድ ያለን እሱ ብቻ እንደሆነ ታውቂያለሽ። ያው ልጅ ሲባል በመጓጓት ነው ግን የእውነት የምነግርሽ ነው። እኔ ወንድሜ ስለሆነ ካሌብ ልክ ነው ብዬ አለም እንድታለቅሽም አደለም እንድትጎጅም አደለም። ግን ያው የሚያውቁትና የለመዱት ሰው ይሻላል በሚለው እኔ የማውቀው እና የለመድኩት ብዬ ከእሱ ጋር እስከ መቼ ነው እንደዚህ የምኖረው ማለት ነገስ ጥሎኝ ሄዳሉ፣ እያፍ እየሰራው እንዴት ነው የምኖረው ማለት የሆነ ችግር በመጠቆጠር ችግር መቀበል የሚችል ሰው አይደለም። መሮጥ፣ መሸሽ ምናምን ነው መፍትሄውና እኔ

ሴት ልጅ ያለብሽን ጫና ይገባኛል። ቤተሰቦች ላይ ያለውን ነገር የእውነቴን እኔ እንዴት ብዬ ይሄ ሁሉ ህመም እየተንቀሳቀስኩ ያለሁት የምር እኔ ብዬ የእውነቴን እንደምልሽ፣ ግን ቤተሰብ ጋር ያለውን ነገር ማለት ነው። እኔ እንደምትዋደዱ አቃለሁ፣ እንደሚወድሽ አቃለሁ፣ እንደምትወጂ በደንብ አቃለሁ። በደንብ ነው የምረዳሽ። ካሌብ ሀንድረድ ፐርሰንት ጥፋተኛ ነው። ይሄንን ሳልረዳ ቀርቼ አይደለም። ግን ነገርኩሽ እንዴ እየተጫንኩሽ እንዳለው እንዲሰማሽ አልፈልግም። ግን ቤተሰብ ጋር ያለውን ነገር እስቲ ትላልቆቹ እኛ ከእቴም ጋር አወራለሁ ከአባቱም ጋር አወራና ያለውን ነገር እኛ እንፍታው። ግን እሱ ጋር ከመድረሳችን በፊት ደግሞ መጀመሪያ እናንተ ናችሁ ወሳኞች። ይህን ኑሮ እኛ እዚህ ጋር ሰላም እንዲሆን ነው፣ ገብቶሻል አለ። ሲስተር ብትመጣ ታውቂያታለሽ፣ እንዲህ ነው አልልሽም። እሷ ከዛ ድረስ ከምትመጣ እኔ እቀላለሁ ብዬ ስላሰብኩ ነው። እናንተንም እንደዚህ ማድረግ አልነበረብንም፣ ግን በቃ እኔ ሆነ ካሌብ ጋር ከዚህ በኋላ ተመልሶ አብሮ መሆን ምናምን ጭራሽ። ምክንያቱም ህይወቴን እፈልገዋለሁ፣ መኖር እፈልጋለሁ። እኔ አግብቼ ወልጄ ማየት የሚፈልጉ ቤተሰቦች አሉኝ፣ እና ከዚህ በላይ እድሜንም ጊዜንም ማባከ በቃ እንደዛ ከሆነ ሴት ልጅ ካለሽ ሴት እህት ካለሽ ይገባል። ተመሪነገበኔ ነገበኔ ቤተሰቤ ደስ ምትው ነገር ወንድምሽ ነው ያደረሰብኝ። ህይወቴን ያመሰቃቀለው ላይፌን የተበላሸው ስራ እንኳን ጋር ቆም እኮ በጣም ብዙ ጊዜ ነው ቤት ነው ተቀምጭ ያሉት። የምር በጣም በጣም ከባድ ጊዜ ነው እያሳለፍእኔ በእኔ ሳልረዳሽ ቀረች አይደለም ሄዱ። ግን ከዚህ እድሜ በኋላ ሌላ ሪሌሽንሽፕ ውስጥ ገብተሽ እሱ እድሜሽ እንደ ሴት ነው የምነግርሽ። ሴት ልጅ የእድሜ ይገደባላት ታውቂያለሽ አይደለ? ሁላችንም ምንም የማታውቂው ነገር የለም አይደለ? ሁላችንም ያለሽበት ያለፍሽበት ነገር ሳይገባኝ ቀርቶ አይደለም። ግን እስቲ እንደዚህ በስሜታዊነት በማልቀስ በምናምን ሳይሆን እስኪ ተረጋጊ፣ እናስብበት። ደህና አይደለም። የእውነት ብታየው ደግሞ ታዝኛለሽ። እሱ የሚገባውን ነገር ነው ያገኘሁት። ልክ ነሽ ወይ አለው ማለት እንደውም ካደረገኝ ነገር አንጻር ምንም እየሆነ አይደለም። በቃ የምነግርሽ ነገር ማለት ነው ዛሬም ትናንትና እያየው ነው። ቪዲዮ ማ ያለው ስለ እኔ መጎዳ ሳይሆን፣ እያሰበ ያለው ስለ እሱ ክብር መነካት፣ ስለ እሱ መዋሸት፣ ስለ ራሱ ብቻ ነው እያሰበ ያለው። ይህን ደግሞ ነገ የሆነ ነገር ቢፈጠር እንዴት ነው? አብሮኝ ይቆማል? ጋሻ ይሆናል? ባል ይሆናል? ምከታ ይሆናል? የማስበው እንዴት ነው? ወንድ ልጅ እኮ ባል የምታደርገው ሴት ልጅ ናት። ወንድ ልጅ በባህሪው ነግሬሻለሁ አይደል? ወንድ ልጅ በባህሪው ባል ሆኖ አይመጣ፣ ባል የምታደርገው ሴት ናት። ልክ ነሽ። ልክ ነሽ። ልክ ነሽ። ልክ ነሽ ጊዜን ማባከንም አልፈልግም። ልክ ነሽ ኤዱ ረዳሻል። በዛ ላይ እኮ እሱ አውቃ ያደረገው ነገር አይደለም አደለ። ያው ያ ስራ ናት ይህን ሁሉ ነገር ያመጡች። ደግሞ ማታቂው ነገር የለም ያለን ወንድ እሱ ነው። ልጅ ሲባል የቤተሰብ ነገር ይገባሻል መቼም። አንደርስታንድ ታደርግኛለች አደለ። ቤተሰቡ እናታችን የእሱ እናት ናት፣ እህቴ ናት፣ እኔንም አሳድጋ ለዚህ ያበቃቸው። እሱ ላይ ያለውን ጫና ታውቂያለሽ። የልጅ ነገር፣ ልጅ መጥቷል ሲባል የሚፈጠርበትን ነገር ታውቂያለሽ። መች ልጁን ጠላው? ከነ ልጅህ ልቀበልህ፣ አብሬ ልኑር፣ ብዙ ነገር እኮ ብያለሁ። በጣም ብዙ ዋጋ እኮ ልከፍል ወስኛለሁ ለሱ። ከዛ ደግሞ ውሸት መሆኑ እንደውም አጣርቼ፣ በማያገባኝ ገብቼ፣ አንቺ ምን አገባሽ አንቺ ምንድን ነሽ እየተባልኩኝ እንኳን ለሱ ህይወት እሷ እንኳን እያየሻት ነው እንደዚህ ሆና ጥፋቷን አምና መጣ ይቅርታ እየጠየቀች ነው አይደለ? እሷ እንኳን አምና ይቅርታ ብላ ስሚኝ፣ እኔም የተጨነኩ ነው፣ በጣም ከአቅሜ በላይ የሆነ ነው። በቃ ከልብሽ ይቅርታ አለሽ። እሷ ይሄን ሁሉ መንገድ አቋርጣ ይሄን ሁሉ ነገር አሳልፋ የመጣችው ሁላችሁም ለካሌብ ነው እያሰባቸው፣ ካሌብ ተጎዳ። እኔ ለካሌብ አስቤ አይደለም፣ እኔ ለአንቺ ነው የማስበው። እውነቴን ነው የምልሽ፣ እኛ ሴቶች ስንባል የእውነቴን ነው የምልሽ የእድሜ ገደብ አለብን እንዳልኩሽ ነው። ሁላችንም ተፈትነ ነው ዛሬ ላይ የምንኖረው እና እኔ እውነት እውነት ለእኔ ብለሽ እንኳን ይቅርታ እኔ ነው ለአንቺ በማሰብ ነው። እኔ ሳላከብርሽ ቀርቼ አይደለም። በጥሩ ጊዜም ከጎን የነበርሽ ያኔ መጥቼ ዛ ቤት ምን ያክል እንደተንከባከብሽኝ አውቃለሁ። ግን በቃ ጥሩ ጊዜ አላገናኘንም። እኔ እና እሱ ያለን ነገር ቢያልቅም አንቺና እኔ ቤተሰብ ነን። ግን ከዚህ በኋላ በችኮላ ህይወት ነው ደ የእውነቴን ነው የምልሽ። አስቢበት፣ በደንብ አስቢበት። እኔ አሁን እሄዳለሁ። እሱም ደህና አይደለም። እሱንም ገና እኔ እንደዚህ ትሆናላችሁ የሚል ግምትም የለኝም። አንቺ ደግሞ ጠንካራ ነሽ። ሴት ልጅ ብልህ ናት። ገብቶሻል አይደል? ባሏን የምትሰራው ሴት ናት። እና አስቢበት፣ እደውልሻለሁ። እሱንም ላናግረው። ያው ወንድልሽ ታውቂዋለሽ። እዚህ ድረስ መጥቶ አይንሽን ላለማየት ብሎ ነው በር ድረስ አድርሶ ነው የተመለሰው። እና እኔ ልሂድ፣ አንቺ በደንብ አስቢበትና ከዛም በኋላ ተገናኝተን ደግሞ አንድ ላይ ማድረግ ያለብን እናደርጋለን። አይሆንም፣ ሳይሆን ያለው እየጠበቀኝ ነው። እዚህ ድረስ። ችግር የለውም እኮ። እሱ ቡናም እኮ ደርሷል። እነ ቡና አልጠጣም። የእውነት ታችን ሳማሟታል። ቡና ጠጣና ትንሽ እንጫወት። አልቀመጥም። አንቺን በደንብ አስቢበት እና ያለውን ነገር ከዛም በኋላ ደግሞ ተገናኝተን እናወራለን። በችኩልነት አይደለም እንዳልኩሽ ነው። ደን ቡና ጠርተሽ ብትሄጅ በጣም ደስ ይለኝ ነበር። ችግር የለውም እሱ የሚደርስ ነገር ነው። መጀመሪያ የእናንተ ነገር መስተካከል ነው ያለበት። ያብስራንችንም እግዚአብሔር። አመሰግናለሁ በጣም እባክሽ እኔ አሁን ስጨነቃችሁኝ፣ ምንም ቀይረው ነገር የለም። እኔ አሁን ህመሜም እየባሰብኝ ነው። ከህመሜም ጋር እየቻልኩ አይደለም። እባክሽ እኔ አሁን ስለዚህ ጉዳይ እንድታወሪ አልፈልግም። በቃ ተረጋግተሽ ህመምሽን ብቻ እንትን፣ እኔ ደህና ሆናለሁ። በቃ አሁን ማስበው ነገር እናንተ ሰላም ከፈጥራችሁ፣ እኔ ደህና ሆናለሁ። እኔ እና ካሌብ ሰላም አንፈጥርም። አሁንም ትልቅ ሰው ስለሆነችብኝ በቃ እኔ ምንም ሰው መግፋት ስለማልችል ነው። ትልቅ ሰው መቶ ይቅርታ ስለአለኝ ምናምን እሱ ጥፋቱን ምናምን ይቅርታ ማለት የከበደውን ሰው የሚልክ ነው። ምንድን ነው እናንተ ደግሞ እንደዚህ በሆናችሁ ቁጥር እኔ ጥፋቴ በጣም እንትን እያለብኝ ነው እና እባክሽ፣ ውስጤ ሰላም እንዲሰማኝ አንቺ የቻልሽውን እያደረግሽ ነው። ሰላም ማውረድ ተሻል ጉዳቱን የፈጠርኩት የምኑን ምክንያት መንስኤ እኔ ነኝ። ስለሁሉም ነገር አመሰግናለሁ። እንደ ጓደኛ ብቻ እንዳታስቢ